ትናንት ብሩክ የለበሰውን ልብስ አስተውላችሁት አለብ ብላችሁ ማለት ነው። ግን እኔ ብሩክ እንደዚህ አይነት አባል ይከተላል ብዬም አይደለም። ግን አንዳንድ ጊዜ ሳናቅ የምናደርጋቸው ልብሶች ያምራል ብለን እኛን ዋጋ ያስከፍለናል ማለት ነው እና የበሬውን ምልክት ካያችሁት የስድስት ስድስት ስድስት ምልክት ነው እና እኔ ብሩክን እየተቃወምኩ አይደለም፣ ግን ብሩኬ ሳጠቅ የተሳሳት ልብስ ለብሰካል ለማለት ነው የመጣሁት ማለት ነው። ሰላም ሰላም ውዴ ማርታ ኢትዮ ቤተሰቦች፣ እንዴናችሁ፣ ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብሬ ይስፋ ለመድኃኔዓለም። ያው ዛሬ እና የሚናነ ብሩክን ለመፈትፈት ሳይሆን ያው አንዳንድ ጊዜ ከሰው ልጅ ስህተት ከብረት ዝገት አይጠፋም እና አውቀንም ሳናቀውም ስህተት እንሰራለን። በቃ ሳናቀው አንዳንድ ጊዜ ወይ ልብሱ ያምራል ብለን ወይ አንዳንድ ጊዜ በቃ የሆነ ወደ ነው ምናምን ያን ነገር በደንብ ሳንመለከተው ስንት ሳንለው ትኩረት ሳንሰጠው ጠጥ ብለን ስላማረን ብቻ ገዝተን እንለብሳለን። ግን አንዳንድ ጊዜ በጣም ጥንቃቄ ማድረግ አለብን፣ ልብስ ስንገዛ። ምንም ሲሆን ማለት ነው አሁን የሆነ ጊዜ እንደዚህ ገዝቼ እየዋሉ ያ ልብስ ሲነግሩኝ ሰዎች ማለት ነው። ግን አሁን ይሄ ብሩኬ የለበሰው ልብስ የስድስት ስልሳ ስድስት ምልክት ነው። የስድስት ስልሳ ስድስት ልብስ ደግሞ ሰው የሆነ ሰው ለብሶ ከተገኘ እኔ የዛ አባል ልኝ ነው ምልክቱ ማለት ነው። እና ብሩኬ እንደዚህ አይነት ሰው አይደለም። እስከማቆረስ በጣም ክርስቲያን ነው። በጣም ክርስቲያን ስላችሁ ሃይማኖተኛ አይደለም ግን እምነቱን የሚውድና በእምነቱን የሚያከብር ሰው ነው። ስርአት ያለው ሰው ነው እና እንደዚህ አይነት ነገር ያደርጋል ብዬ ማስብምም አላቅምም። አያደርግም በፍጹም ማለት ነው። ግን ሲቀጥል ትናንት የለበሰው ልብስ የመጣው ቪዲዮ የሰራው ላይ ያው ሀይሚ ሙሉን ነገር ለመፍታት መጥተው ነበረ። ግን አውቆት ይሁን ምን ይሁን አላቅም፣ እንደዚህ አይነት የስልሳ ስድስት የሎጎ ምልክት ያለበት ነው ለብሶ የመጣው ማለት ነው። አንዳንድ ጊዜ አሁን እንዲህ ሰዎች ምናምን ሲለብሱት ብዙ ፎከስ አልሰጡትም፣ ብዙ ሰው አላየውም። ለምን ሀይሚና ብሩክን በጣም የሚወዳቸው ሰዎች አሉ፣ በጣም የሚከተሏቸው ሰዎች አሉ። አንደኛዋ እኔ ነኝ፣ እነሱን የምወዳቸው ማለት ነው። በጣም ነው የምወዳቸው። አንደኛ የምወድባቸው ምክንያት ስርዓት ያላቸው ናቸው። ስርዓት ያላቸው ስላቸው የሚሰሩት በቃ ወጣ ያለ አይደለም። ፍቅረኛ ማቾች ሆነው ወጣ ያለ ነገር አይደለም የሚሰሩት። ደስ የሚል አዝናኝ ፍራንክን የሚሰሩት የሀያ ነገር ደስ ይለኛል። ህጻኑ ሆነው በሳል በሳል አይምሮ ያላቸው አይነት ነገር ነው የሚገርት ማለት ነው። እና እኔ ትናንት ልብሱን ሰው በጣም ደነገትኩት ማለት ልብሱ ያምራል፣ ግን ይሄ የበሬው ምልክት የቀንዱ ምልክት የስድስት ስልሳ ስድስት ምልክት ነው የስድስት ስልሳ ስድስት ምልክት ነው ስድስት ስልሳ ስድስት የተለያየ ሎጎ ምልክት አላቸው ማለት ነው እሱንም ከፈለጋችሁ ሄዳችሁ ጎግሌ ሰርች ማድረግ ትችላላችሁ የተለያዩ የስድስት ስልሳ ስድስት ማለት ነው አሁን እኔ ይህኛውን ከለየ ብሩክን ቀዩን አንስቼ ሎጎ ጎግሌ ጎግል ላይ ባረግ የስድስት ስልሳ ስድስት ምልክት እንዳለ ይወጣልኛል ማለከት ነው እና የሆነ ጊዜም ብዙ ሰው ሰርቷል ቪዲዮ በዚህ ጉዳይ ማለት ነው እና አንዳንድ ጊዜ እኛ ሳናቀው ለሴጣን እየተገበርን ነው ሳናቀው መጥፎ ነገር እያደረግን ነው ማለት ነው እና ብሩኬ ይሄን ነገር እንደምትሰማው እርግጠኛ ነኝ። ይሄን ልብስ ሁለተኛ ለብሰክም እንዳትመጣ ማየትም አንፈልግም። አንተ አንድ ክርስቲያን ነክ ስርዓት ያለክ ሰው ንክ እና እንደዚህ አይነት ልብስ በእኛ ኦርቶዶክስ እምነት ተከታይ አይፈቀድም። እና ብሩክ ትናንት የስድስት ስድስት ምልክት ያለበትን ልብስ ነው የለበሰው ማለት ነው። ትናንት ልብ ብላችሁ ካያችሁ አስተውላችሁ ካያችሁ፣ ይሄ ቀዩ ምልክት የመጀመሪያው መግቢያው ቪዲዮ የሰራው ይሄ ቀዩ ይሄ የበሬው ምልክት ትዝ ካላችሁ፣ የሆነ ጊዜ እንትናን ታኩርን ታውቁታላችሁ፣ የሆነ ጃኬት ለብሶ ካስታውሳችሁት፣ እሱን ቪዲዮ ካያችሁት ማለት ነው። እና አስተውላችሁ ከሆነ ታኩሬ እየታኩረ ሆኑ አዲስ ሽቱ ቤት የከፈተው ለብሶት፣ ከዛ የሆነ ጊዜ ይሄ ልብስ የ6 6 ምልክት ነው ምናምን ሲባል ያ የ6 6 ምልክት ቀር እንትን ቀደደው ና ለጎዳና ተዳዳሪ መልበስ ለማይችል ሰው ነው የሰጠው። አስተውላችሁ ከሆነ ይሄ ቪዲዮ ማለት ነው፣ በጣም የቆየ ነው። ሜቢ የዛሬ ሁለት ዓመት ምናምን ሊሆን ይችላል ና ብሩኬ እኛ በጣም የምንወድህ የምናከብር ሰው ነን። እኔ አንተ ላይ ምንም አይነት እንከንንፈልግ እንፈልግ የም አይደለም። ከአንተ ምንም አይነት ጥላቻ የለኝም። ነገር ግን መብቴ ነው እንደ አንዲቱ በሬ የማይሆን ነገር ስታደርግ የምመክርህ የምቆጣ ክህትክ ስለሆንክ ይሄ የለበስከው ልብስ ሁለተኛ ለብሰህ እንዳትመጣ ማለት ነው። እና ብዙ ሰዎች በዚህ ቪዲዮ ላይ ብሰሩበት ደስ ይላል። ከኔ በጣም ተመልካች ያላችሁ ፓወር ያላችሁ ሰዎች ማለት ነው። ለምን የለበሰው ልብስ ትክክለኛ ልብስ አይደለም ማለት ነው። ለምን ልብሱ ራሱ ገና ስትሳዩት ፓወር ሀይል ሀይል አለው። የእውነት የሆነ ቀይ ነገር ነው፣ እና ድምቅ ያለ ነው፣ መጥፎ ነው። እና ይሄ አንዳንድ ጊዜ አሁን ብዙ ጊዜዎች ይሄ ሳና ቀምና ለብሳቸው ሰብሎች እኛን ነው የሚጎዱ። ብዙ ጊዜ ልብስ ስንገዛ መጠንቀቅ አለብን፣ ሎጎን ማንበብ አለብን፣ ምን እንደሚል ምናምን። ይሄ ቀይ አሁን የበሬው ምልክት እኔ ሳየው በጣም ሳየው ደነገጥኩ። የመጀመሪያ እንዳየሁት ነው እንደገባ የመጀመሪያ ቪዲዮን ሲያይ ብቻውን ሆኖ ሲያወራ የነበረበት ሲያብራራ የነበረበት መንገድ እኔ ያየሁት ማለት ነው። ያው አለማስተዋል ነው። እኔ ብሩክ እንደዚህ ያደርጋል ብዬ ማሳ አያደርግም፣ በጭራሽ የማያደርግ ሰው ነው ለምን ሀንድረድ ፐርሰንት እከራከራለሁ። ነገር ግን የለበሰው ልብስ ትናንት የለበሰው ልብስ ተገቢ ያልሆነ ልብስ አለባበስ አይደለም። ኦርቶዶክስ አትፈቅድም። አንተ ክርስቲያን ከሆንክ ልብስ አትልበስ አይኖ በውድ ዋጋም ልገዛው ትችላለህ። ምን ትላለህ? ያው ነው እርግጠኛ እኔ ከሀይሚ ጋር ብትሆኖር ይሄ ልብስ አታስለብስም ነበር። ሀይሚ በጣም ፎከስ ታደርጋለች እንደዚህ አይነት ነገር ላይ በጣም ጎበዝ ናት፣ ምናምን ሰውታ ያለች እና ብሩኬ፣ ይኸውልህ ሀይሚ ጋር በመጠላትቅ ይሄ ሁሉ ማስተዋል ቀረ ይልካለው እና አንዳንድ ጊዜ ብናስተውል ጥሩ ነው። የምንገዛቸው ልብሶች ብቻ ስላማረ ብቻ መልበስ የለብንም ፋሽን ስለሆነ ብቻ መከተል የለብንም ማለት ነው እና ማየትና ማጥራት አለብንና ይሄ በጣም ለዚም፣ እኔ እንጃ ብዙ ሰው አንዳንድ ጊዜ በቃ ፎከስ ማድረግ ያለባቸው ሰዎች አንዳንድ ጊዜ ፎከስ ያደርጋሉ። ግን ብሩክ ትናንት በጣም ብዙ ዩቱበሮች ልብ ብሎ አላዩትም። ለምን ብዙ ጊዜ የሃይሚና የብሩክ መጣላት ምናምን የሚያሳስበን ልብሱን ግን ልብ ብለን አላየ ነው ማለት ነው። ግን እንዴት ልብ ብዬ እንዳስተዋልኩት ለኔ እራሱ ገርሞኛል ማለት ነው እና በጣም ነው ያየሁት የሆነ ቀይ ነገር ነው የበሬ በሬው ጭንቅላቱ እንትን ተቆርጦ ፊት ለፊት ያለው ማለት ነው። እና ያ ምልክት የአቤል ራሱ የሆነ ጊዜ አስተምሯል። በእንደዚህ አይነት የስድስት ስድሳ ስድስቶች ምልክቶች በጣም ብዙ አይነት ሎጎች ናቸው ያሉት። እና ያ ሎጎ እንትን ነው የስድስት ስድሳ ስድስት ምልክት ነው እና ብሩክ ትናንት የለበሰው ልብስ የስድስት ስልሳ ስድስት ምልክት ነው። እኔ ከተሳሳትኩ ተሳስተሻል በሉኝ ኮሜንት ላይ። ማንም ሰው እንዲሰድበኝም አልፈልግም። ያየሁትን ነገር መናገር መብቴ ነው። ምልክት አልሰደብኩትም። ብሩክን እየነገርኩት ነው የስድስት ስልሳ ስድስት ምልክት ልብስን የለበስከውን እያልኩት ያለሁት ማለት ነው። ግን አንዳንድ ጊዜ በሌላ መንገድ የምትረዱ ሰዎች ልትኖር ትችላላችሁ። እሱ እነሱን እሱም ከሞደዳ ይሄ ሞደድና በጣም መምከር የተለያየ እንትን ናቸው። ምልክት ናቸው ማለት ነው እና አንዳንድ ጊዜ ብናስተውል ጥሩ ነው ላለው ማለት ነው እና ያ ነው ምላችሁ ማለት ነው እና ቪዲዮ ከተመቻችሁ ላይክም ሰብስክራይብ ምሽር ማድረግ ትችላላችሁ ማለት ምን ብትሰርቡኝም ችግር የለብኝም ግን የለበሰው ልብስ እርግጠኛ ነው። እየመረራችሁ ማቱ ያዛ ሰው ተከታይ ባይሆን ብሩኪ ባይሆንም በተሳሳተ መንገድ ያሉን ልብስ ለብሷል ሳያቅም አውቆ ምን ይችላል። እውነታው እሱ ግን እያወቀ ብሩክ እኔ እንደዚህ አይነት ነገር ያደርጋል ብዬ ጭራሽ በጭራሽ በጭራሽ አላስብም። ማለት ለምን እንደሆነ ታውቃላችሁ? አንደኛ አይከተልም ያን ነገር አያደርግም። አውቃለሁ፣ ክርስቲያን ነው፣ በጣም የሚወደው እምነት አለ፣ ይጾማል ምናምን። ያያ ነገር ደስ ይለኛል። ብሩኬ የማይበት ነገር ማለት ነውና፣ ትናንት የለበሰው ልብስ ብሩኬ ብሩኬ ስተሰራ ማለት ነውና፣ እንዴት ዩቱቦች ዩቱበሮች ልብ ብላችሁ እንዳላያችሁት በጣም ገርሞኛል ማለት ነውና፣ አንዳንድ ጊዜ ያው በስተት ነው። ብዙ ጊዜ አጋጥማል ሁላችንም ጋር ያለ ነገር ነው እና ሳናቅም አውቀንም ቢሆን የተሳሳተ ልብስ እንለብሳለን። ለዛ ነው እና እኔ ላችኋለሁ ማለት እኔ፣ ግን በጣም ትናንት ልብ ብዬ አይቼዋለው የብሩክን ልብስ ማለት ነው እና አይተሳሳትሻል ካላችሁ እርግጠኛ አልተሳሳትኩም ማለት ነው። እንደዚያም ብዙ ጊዜ መስቀል ተዘግዝቆ ሲደረግ ይሄ የበሬ ምልክት፣ ይሄ ደግሞ አራት ማዕዘን፣ በቃ እንደዛ እንደዛ ነገሮች ብዙ ጊዜ ያሉበት። አሁን ላይ ደግሞ ሰዎች እነሱን ነገሮች ይወዳሉ ማለት ነው። አያችሁ ሴጣን ምን ያህል ፓወር እንዳለው? ይወዱታል ያን ነገር ማለት ነው እና ለዛ ቡርኬ ትናንት የለበሰው ልብስ የስድስት ስልሳ ስድስት ምልክት ነው ቡርኬ